ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን፣ ኔጋ ሁሉ ሰላም ሁሉ መልካም። እንዴት ናችሁ? ይህ ሀፔ ፊደል አካዳሚ ነው። ሀፔ ፊደል አካዳሚ ተከታታይ የአማርኛ ትምህርቶችን ከፊደሎች ጀምሮ እስከ ቃላት ምስረታ ድረስ ለእናንተ እያደረሰ ይገኛል። ቪዲዮዎች ደግሞ እንዲሁ ሁሌ እንዲደርሳችሁ ላይክ፣ ሸር እና ሰብስክራይብ በማድረግ አበረታቱን። እንዲሁም ሁሌ የምንደርሳችሁ የደወል ምልክቷ በመጫን ኖቲፊኬሽን አብሩ። ትምህርቱን ደግሞ ኦንላይን መማር የምትፈልጉ በተለያዩ የሶሻል ሚዲያ አማራጮች እየሰጠን ስለሆነ ከታች ባለው ስልክ ቁጥር ገብታችሁ እኛን ማግኘት የምትችሉ ይሆናል። ዛሬ ቀጥታ ወደ ቪዲዮ እንሄዳለን። ከዚህ በፊት የሰራቸውን ማየት ግን እንዳትረሱ እሺ። ከዚህ እንጀምርና ና እዚህ ጋር ው ል ል አሁን የሚችም ል ተደጋጋሚ ነው። ል ኝ ኝ ሲነበብ ምን ይላል? ደውልልኝ ደውልልኝ ደውልልኝ እንላለን። ደውልልኝ ኦኬ። እዚህ ጋር ደግሞ አ አ ና ና ግ ግረ ኝ ኝ አናግረኝ ላለ ግሞ አ አና ግረ ኝ አናግረኝ ሽ እዚ ጋ እንመጣለን እእ መመ አለለሁ ሁ ሲነበብ እመጣለሁ መጣ ለሁ እመጣለሁ ብለን አንድ ቃል አድርገን እናነበዋለን ማለት ነው። ኦኬ፣ ቀጣይ ደግሞ እዚህ ጋ እንገባለን። እዚ ደግሞ ም ም ና ና ለ ለ ሁ ሁ ሁ ሲነበብ አምናለሁ ይሆናል። አምና ለ ሁ አምናለሁ። ኦኬ እዚህ ደግሞ አ አ ስ ስ ቸ ቸ ጋ ጋ ሪ ሪ ሲነበብ ምን ይሆናል? አስቸጋሪ ብለን እናነባለን። አ ስ ቸ ጋ ሪ አስቸጋሪ አስቸጋሪ ተብሎ አንድ ቃል ሆኖ ይነበባል ማለት ነው። ኦኬ፣ ቀጣይ ደግሞ እዚህ እንገባለን። እዚህ ደግሞ ም ሶሪ ላይኛው እዚህ ጋ ነው የምንገባ ም መ

ኛ ኛ ስናነበው ምን ይሆናል? ምስጢረኛ ምስጢረኛ። እዚህ ጋር በጣም ጥንቃቄ ያስፈልጋል። አሁን ብዙ ጊዜ ሚስጢር ተብሎ ሲጣፍ ብዙ ሰው ይሰሳል። የመቤቷን ሚይችን ሚ የሚያረጋለ ጠን ደግሞ የሚያረጋለ ትክክለኛ ተጣፉ ግን ይህ ነው። ምስጢረኛ ተብሎ እንደዚህ ነው የሚጣፈው ማለት ነው። ጢ ነው ምትሆን ጥ አይደረግም። እሺ እዚህ ጋር ደግሞ አ አ

ኦኬ፣ እዚህ ደግሞ አነጋጋ እዚህ ጋ ይደገማል። ይችም ጋናት ችም ጋናት ጋ ጋ ነው የምንለው። አነጋጋ አለ። እዚህ ደግሞ ሪ እንላለን ሪ። አጠቃላይ አነጋጋሪ ተብሎ ይነበባል ማለት ነው።

ት ት ሲነበብ ምክንያት እንለዋለን። ምክንያት ምክንያት ይሄ ምክንያት ተብሎ ይነበባል ማለት ነው። ኦኬ እዚህ ጋር እንግባ። አ አ መ መ ላ ላ ለ ለሰ ሰ ሲነበ ምን ይሆናል? አመላለሰ ይሆናል። አመላለሰ አመላለሰ ብለን አንድ ላይ እናነባለን ማለት ነው። ኦኬ እዚህ ጋ ደግሞ መ መ ሰሰ ገ ሶ ቻ ነገር ገ ነ ነ ሲነበብ አመሰገነ አመሰገ ነ ብለን እናነባለን ማለት ነው። አመሰገነ ኦኬ። እዚ ጋ ንንጣ ከ ከ ራ ራ ካ ካ ሪ ሪ ሲነበብ አከራካሪ ይሆናል። አከራካሪ አከራካሪ ብለን እናነባለን ማለት ነው። እዚህ ጋ ኦኬ እዚህ ጋ ደግሞ

እዚ ጋር ደግሞ እ እ ው ው ነ ነ ተ ተ ኛ ኛ ሲነበብ እውነተኛ ይሆናል። እውነተኛ እውነተኛ ብለን

ር ት ት እዚያ ሁሉም ስድስተኛ ፊደሎች ናቸው። ሲነበብ ትምህርት እንለዋለን። ትምህርት ትምህርት። ኦኬ፣ እዚ ደግሞ ማማስስረ

ስ ብ ብ ስ ስ ብ ብ እዚህ ጋር ተደጋገሙ። ውስብስብስብ እና ብ ተደጋግመዋል ማለት ነው። ስለዚህ ምን እንለዋለን? ውስብስብ እንላለን። ውስብስብ ብለን እናነባዋለን ማለት ነው። ኦኬ፣ የመጨረሻ አንዴ አግዲም ልድገምላችሁ በደንብ ተከታተሉ። የመጨረሻው ነው።

አ መሰገ ነ አመሰገነ መ ጠራ ቀ ን መጠራቀ እ መጣ ለ ሁ እመጣለሁ

ክርት ትምህርት ይህ ደግሞ አ ም ና ለ ሁ አምን አምናለሁ አ ነ ጋ ጋ ሪ አነጋጋሪ መ

ጋሪ አስቸጋሪ ምክ ን ያት ምክንያት እ ውነተኛ እውነተኛ ው ስብስብ ውስብስብ ውድ ቤተሰቦችን ለዛሬ ያለን እዚህ ጋ ያበቃል። ትምህርቱ ቪዲዮ ሁል የምንዲደርሳችሁ ከፈለጋችሁና አስተማሪ ሆኖ ታገኛችሁት እንዲሁም ከወደዳችሁት ላይክሸር ሰብስክራይብ እያደረጋችሁ ሁሌም እንዲደርሳችሁ ማድረግ ትችላላችሁ። ኦንላይን መማር የምትፈልጉ ደግሞ በተለያዩ የሶሻል ሚዲያ አማራጮች እየሰጠን ስለሆነ እናንተም በሚመቻችሁ መማር ትችላላችሁ። እኛን ለማግኘት ደግሞ ከታች ያለውን ስልክ ቁጥር ተጠቅማችሁ ማግኘት ትችላላችሁ። ቻው፣ ደህና ሁኑ።